ሰላም ሰላም፣ ጤና ይስጥልን። ውደ ጋት ሚዲያ ቤተሰቦች እንደምን አላችሁ እንደምን ቆያችሁኝ? ዛሬ እለተ ረቡዕ መጋቢት 3 2017 በኢትዮጵያ አቆጣጠር ዌንስዴይ ትዌልቭ ማርች 2025 በግሪጎሪያን ካሌንደር መሰረት አጫጭር የጋት ውሎ አጫጭር መረጃዎችን ወደ እናንተ አድርሳለሁ። ምሽት የጋት ዕለታዊ እንደተጠበቀ ሆኖ ማለት ነው እንግዲህ ወደ ሰሜኑ የሀገራችን ክፍል ስንሄድ ትናንትም እንደተከታተላችሁት አይሆፕ ስለ ኢትዮጵያ የሚገዳችሁ ስለ ምስራቅ አፍሪካ ፖለቲካ ስለ ቀይ ባህር ፖለቲካ የሚገዳችሁ ትከታተሉታላችሁ ብዬ ተስፋ አድርጋለሁኝ እንግዲህ የሁለት ሀይሎች ያ ሶስት አክተሮች አሉ ብለን መውሰድ እንችላለን። ትግራይ ውስጥ ባለው ፖለቲካ የመጀመሪያው የኢሳያስ አፈወርቂ ወይንም ሻቢያ የምንለው የደከመች ኢትዮጵያን እውን በማድረግ ከባህር በር የራቀች ወጪና ገቢዋ በኤርትራ ላይ የተንጠለጠለ ፖለቲካል ኢኮኖሚውን የሚቆጣጠራትን ኢትዮጵያን በመፍጠር በኢትዮጵያ ኪሳራ በኢትዮጵያ ውድቀት ጠንካራ ወይንም በኢኮኖሚ የበለጸገች ሲንጋፖርን የመመስረት ህልም ይዞ እንግዲህ በዓለም ታሪክ ታይቶ ተሰምቶ አይታወቅም። ኤክሴፕሽናል ነው፣ ኤክሴፕሽናል ነው ብለን ስንናገርም እኛ ኢትዮጵያውያን ይሄን ለመናገርም የውርደት ስሜት፣ የሽንፈት ስሜት፣ መራራ የሆነ ስሜት እየተሰማን ይህን መናገር ያለብን 2353 ኪሎ ሜትር ከላይ ኤርትራን ከሱዳን ከሚያዋስናት ጠረፍ ጀምሮ እስከ ታች ድረስ እስከ ጅቡቲ ድረስ ማክሲመሙን እንውሰደው። በቃ ምንድን ነው አቬሬጅ፣ 46ም፣ 47ም፣ 62ም፣ 63 እያለ ግን፣ በ60 ኪሎ ሜትር ርቀት በመኪና በ30 ደቂቃ ድራይቭ ከቀይ ባህር እንድትርቅ የተደረገችበት ሁኔታ ለኤርትራ እንድትበለጽግ ኤርትራ ጠንካራ አገር ብትሆን የእኔ ፍላጎት ነው፣ ወዳጄ የእርስ ያንተ የአንቺ ፍላጎት ነው። ነገር ግን የኤርትራ መበልጸግ በኢትዮጵያ ችሳራ ላይ መረጋገጥ የለበት። ያ ህልም አለ። ከዛ ከኢሳያስ ህልም ጀርባ ከዛ ከሻቢያ ህልም ጀርባ የኢትዮጵያ ደመኛ ጠላቶች አሉ። ምንም ግብፅ አለ አሁን ይሄ በግልጽ እየታየ ስለመጣ ማለት ነው። ትናንት ከትናንት በስቲያ ስኬፕ ጎት ይመስል ነበር የኢትዮጵያ መንግስታት ቢት የሆነ ኤክስን በለው ዋይን በለው ያ መንግስት ከውስጥ ለሚደርስበት ጫና ወይ ዋቴ በርን በለው ፌለሪቲውን ደካማ ጎኑን ለማለባበስ የሚጠቀምበት ነው ብለን ልንወስድ እንችል ነበር። ግን አሁን በግላጫዬ ነው። ኢትዮጵያ የሀያ ኪሎ ሜትር የባህር በርን በ50 ዓመት ሊዝ ለማግኘት ከሶማሌላንድ ጋር ስትፈራረም ቀድሞ የመጣው የተንደረደረ የተቃወመው ኢትዮጵያን የሚያፈሱ ኃይሎችን አደራጅ ያለው ያለው ግብጽ ነው። ጋባዡ ደግሞ ኢሳያስ ነው። ሰ በዛ ሳይድ አንድ ኃይል አለ። የኢሳያስ ተለላቂ ሰብሲደሪ ሲነሳ ትግራይን ነፃ አወጣለሁኝ ብሎ የተነሳ የትግራይ ህዝብ ነፃነት ግንባር ያለ ነገር ግን በወቅቱ የነበረው የዓለም ፖለቲካል ኢኮኖሚ መለዋወጡም የሶሻሊዝም መውደቅ የቀዝቃዛው የዓለም ጦርነት የምንለው መጠናቀቅ የአሜሪካ ኢምፔሪያሊዝም የበላይነት አሸንፎ ሲወጣ፣ ዩኤስኤስአር ሲወድቅ ወይም ሲፈራርስ፣ በዛ ዩኤስኤስአር ላይ ሶቪየት ህብረት ላይ ተንጠልጥሎ የነበረው በሶሻሊዝም ካምፕ ውስጥ የነበረው ሌላ ማማተር ያልቻለው ሌላ ወዳጅ ማፍራት ወይንም ተለዋዋጩን ሁኔታ መገንዘብ ያልቻለው የሆነ ቦታ ላይ የቆመው የደርግ መንግስት ደግሞ ከውስጥም ከውጭም በደረሰበት ጫና ሲፍረከረቅ ሲፈራርስ ትግራይን ነፃ ከማውጣት እየተንደረደረ ከመጣ በኋላ አራት ኪሎ የገባ በኢትዮጵያ መቀብር ላይ የራሱን አንድ ቤተሰብ ሲያፋፋ ነበረ ጥቅም አሻጥር ኢትዮጵያን ማውደም፣ በኢትዮጵያ ኪሳራ ላይ በኢትዮጵያ ብሔራዊ ጥቅም የአንድን ቡድን የአንድን የደም የደም ትስስር የአንድን ቤተሰብ ፍላጎት የማሳካት ያ ቡድን በሰባት ውስጥ ያለው፣ ከዛ በኋላ የእህት ልጅ፣ የወንድም ልጅ፣ የአጎት ልጅ ከዛ ደም እየተቆጠረ በጥቅም ኤፈርት ሊባል ይችላል። የትግራይ ህዝብ የልማት ድርጅት ነው ይባላል ውስጡ ግን ሌላ ነው። ማይኒንጉ ይዛና ብትሉ ይሄ በሙሉ አንድ ቡድን። ይሄ ሁለተኛው ቡድን ጥገኛው፣ የሻቢያ ጥገኛ የሆነው ቡድን አለ ማለት ነው። ኢሳያስ አፈወርቂን አንድ እንውሰድ። ከኢሳያስ አፈወርቂ ጀርባ ጥገኛው ሀይል አለ፣ የጸረ ኢትዮጵያ የሆነው ሀይል አለ። ግብፅም በለው ዋቴባ። ከዛስ የስብሀት ሁለተኛው አካል አለ እና ስብሀት ደግሞ በጥቅም ያዋለደው ጸረ ኢትዮጵያ አድርጎ የፈጠረው ኃይል አለ። መስዋዕት ከፈል ዋጋ ተከፈለ ወዘተረፈ የሚባለው ያ የተከፈለ ዋጋ ለትግራይ ሕዝብ ምን አመጣለት? በበሬ ከማረስ ትተውት በሬውን ንጹሕ አቅርቦለታል ወይ? ኢኮኖሚውን? አሸሽሯል የእነሱ ጥቅማ ጥቅም ጥገኛ የሆነ ጅፕላስ ዋን ጅፕላስ ቱ ፎቅ መቀሌ ላይ ዋቴቨር፣ እዚህም ሰርቶ ሊሆን ይችላል ከኢህአዲግ ጋራ የተጠጋ ክሮኒ የሆነው የተጠቀመው ብሔረ ምሳይ ላይ በተለላጅነት በባንዳነት በልጽጓል። በሀገር ደረጃ ሲታይ ግን የኢትዮጵያ ብሔራዊ ጥቅም ተዘንግቶ ወደብ የሚባል ነገር የለም። ደግሞ ማምታቻ መጣኝ ኤርትራን ወደቧን መሬቷን ብቻ ነው የምትወዱ ሰውና አትወዱ ምናምን የሚል በቃ ማምታቻ እና ይሄ ሁለተኛው ሃይል አለ። አሁን በሶስተኛ ደረጃ እዛ ህወሓት ውስጥ ያለ ነገር ግን ተራማጅ የሆነ ሪፎርሚስት የሆነ ሀይል ኖ የትግራይ ህዝብ ሕልውና የሚመሰረተው የትግራይ ጸጋዎችን የትግራይ ሀብትን አሟጥን በመጠቀም ነው፣ ግልጽነት ሊኖር ይገባል። የትግራይ ህዝብ ዳግም በጦርነት አረንቋ ውስጥ መዘፈቅ የለበትም የሚል ተራማጅ የሆነ የትግራይ ህዝብ አለ ተፍኖ ነው የኖረው። ያንን ወጥ አድጎ ህዝባዊ ቅቡልነት ይዞ ለመውጣት አዲስ ተራማጅ ኃይል ያ እንግዲህ በጌታቸው ረዳ የሚመራ አዳዲስ ወጣቶች ወይንም ህዋት ሪፎርም ማድረግ አለበት የሚል ሀይል አለ። ሌላው የኢትዮጵያ መንግስት አለ። እነዚህ ኃይሎች የየራሳቸው ኢንተረስት አለው። የኢትዮጵያ መንግስት ኢንተረስት አለው፣ የትግራይ ህዝብ ሰላም እንዲሆን የፕሬቶሪያ ስምነት እንዲፈጸም የትግራይ ህዝብ ከብልጽግና ስርዓት እንዲጠቀም ይፈልጋል። ብልጽግና በስልጣን ለመቆየት ይፈልጋል፣ ህዝባዊ ቅቡልነትን ይፈልጋል። የትግራይ ህዝብ ደግሞ በተመሳሳይ ልማቱን ይፈልገዋል፣ ጸጋውን ይፈልጋል፣ ተንቀሳቅሶ መስራት ይፈልጋል፣ የተፈናቀላለ ወደ ቀዬው መመለስ ይፈልጋል። አብረው የሚነሱ ጉዳዮች አሉ በህገ መንግስቱ መሰረት በአደረጃጀቱ መሰረት ምዕራብም ትግራይን ብለው ደቡብ ትግራይ ራያ የሚባለው እነዚህ ሊጠይቃሉ በህግ በስርዓት የሚፈታ እንዳለ ነው። የኢትዮጵያ መንግስት ደግሞ ተሻግሮ፣ ትናንት በስምህ ሲነግዱ የነበሩ ወንበዴዎች አንተን ማሳጅ አድርገው ተስተጫወቱ፣ ቤተሰባዊ ጥቅማቸውን አሟሉ እንጂ ከቀይ ባህር አርቀውሃል፣ ይህን ጉዳይ ማየት አለብን ይላል ሻቢያስ የትግራይን ህዝብ የትግራይን ኢሊት መበቀል ይፈልጋል። ሰላም እንዲሆን አይፈልግም። ቢፈልግማ ፕሪቶሪያ ስምምነት ሲፈረም ለምን ያኮርፋል? ለምን የፕሪቶሪያ ስምምነት የትግራይ ህዝብን የትግራይ ልሂቅን ሰላምን ሰላም ያመጣለታል በሚል ሰላሙን ለመረበሽ ለምን ፋኖን አደራጅተው ፖለቲካ የፖለቲካዊ ድጋፍ የመሳሪያ ድጋፍ ለምን ያረጋል ለምን የታወቁ ጥርሳቸውን የነቀሉ ባንዳዎችን እንደየ ጊዜው ሸልፍ ላይ መደርደሪያ ይዘው የሆነ ጊዜ ኢትዮጵያዊ ይሆናሉ። ከኛ በላይ ኢትዮጵያዊነት የለም ለአንቺ ነው ኢትዮጵያ ለአንቺ ነው ሀገሬ የሚል ግጥም ገጣሚ ይሆናሉ። የሆነ ጊዜ ብሔርተኛ ይሆናሉ። እነዛን ባንዳዎች እያራገፈ ለምን አንድ ብሔር ወኪል ሆኖ ተዋጋ? በነገራችን ላይ በጣም ያሳፍረኛል። ወደ በቃ አያስፈልገውም ለአማራ ምናምን የሚሉ ጥርሳቸውን የነቀሉ ባንዳዎች አሉ። ትናንት አማራ የሚባል የለም ምናምን ወታደር ነው ወዘተረፈ ሲል የነበሩ እነዛን ሁሉ አሰማርቶ የጸረ ትግራይ ካምፑን ነው እያጠናከረ ያለው። ሁለት የትግራይ ልሂቃን ሻዕቢያ መመታት አለባቸው፣ በኢኮኖሚ ውድመውኛል፣ ከስምምነታቸው ውጭ ነው የሚለውም አለው። ለምን አራት ኪሎ ስትገባ ጠባብልቶ እንችላለን ትናንት ፓወር ለማግኘት አራት ኪሎ ውስጥ ገባ ደግሞ ይው አክት ላይክ ስቴትስመንት። ለምን እንግዲህ ሁልጊዜ በተለምዶ የሚባል አለ፣ ዘ ሌቭል ኦፍ ቲንኪንግ ዳት ያ ዲፔንድስ ኦን ዘ ሹ ዊ ዌል ነው። እኔ ሰራተኛ በሆነ አንድ ፋብሪካ ውስጥ ጥያቄ፣ ደሞዝ ይጨመር፣ ጥቅማ ጥቅም ይጨመረን፣ እረፍት ይሰጠን፣ በቅናሽ ዋጋ የፋብሪካ ምርት ይሸጥልን ዘተረፈ ነው። ይሄ ሰራተኛ ጥያቄ ነው። ከዛስ በሂደት የድርጅቱ ስራ አስኪያጅ በሆን ደግሞ ጥያቄው ይገለበጣል። ኖ ሰራተኛው ተጨማሪ ሰዓት መስራት አለበት። ለምን እኔ ደግሞ የምንለካበት ስራ አስኪያጅ ሲሆን በካምፓኒው ትርፍ ነው። ካምፓኒው አትርፎ አለ ወይ ካምፓኒው ወጭ ቀንሷል ወይ ካምፓኒው ተወዳዳሪ ሆኖ አለ ወይ ካምፓኒው ምን ያህል የገበያ ማርኬት ሸር አለ ወዘጠረፈ ነው የምገመገምበት። ስለዚህ ኖ ደሞዝ በቂ ነው የበለጠ መስራት አለባችሁ ጥቅማ ጥቅም መቀነስ አለበት ወደሚል ነው የሚሄደው። ኖ ጥቅማ ጥቅም ብጨምር እንኳን ከፕሮዳክቲቪቲ ጋር መያያዝ መቻል አለበት። ለሞቲቬሽን ምናምን ለሰራተኛ ለህፃናት ማቆያ ወዘተረፈ ብዬ የማወጣት ወጪ ሁሉ ሪሊ ሰራተኛው ምርትና ምርታማነት ላይ ፕሮዳክቲቪቲ ላይ ምን ያህል ለውጥ አለ የሚለውን እያጠናው ነው የምመጣው። ለምን ሌቭሎፕ ቲንኪንጌ ኤዲፐንስ ወንደሽ ውይወር ያለህበት መሰላል ላይ ይወስናል ማለት ነው። ትናትንት በተለላኪነት የትግራይ ወጣቶችን በሳልህል በረሃ የላኩ ያስጨፈጨፉ ያወደሙ ሰዎች፣ ሁለተኛውነን እንገብራለን ያሉ ሰዎች አራት ኪሎ ሲመጡ ደግሞ ለላኪዎቻቸው ውድድር አለ። በላኪዎቻቸው ፊት ግርማ ሞገስ የማግኘት ፍላጎት አለ። አንተ መሪ ብለህ ተቀምጠህ የሚፈልገውን ሰው እየወሰደ አስመራ የሚያስር የሚፈልገውን ነጋዴ ከዚህ የሚያፍን ያስራ፣ ሲፈጠር በውስጡ በቲፒኤልኤፍ ውስጥ ነው። ይሄ ነገርማ አስፈላጊ አይደለም የሚል አንድ ሪፎርም የሆነ ሪፎርም የሚፈልግ ለውጥ የሚፈልግ ኃይል ተፈጠረ። በሻቢያ ምክንያት ያ ኃይል ሄዶ ሄዶ ዘጠና አንድ ላይ ፓርቲውን ዘጠና ሶስት ላይ በግልጽ ወጣ። ዘጠና አንድ ላይ ከኤርትራ ጋር ጦርነትን አዋለደ፣ ዘጠና ሶስት ላይ ፓርቲውን በረገደው ማለት ነው። ልክ ያ ኃይል ነው አሁንም የዛ ዙር ያላለቀ ከኤርትራ ጋር ያለን ግንኙነት በህግና በስርዓት ይሁን የሚል የኃይል ወደፊት እየመጣ ያለበት ነው። የኃይል ይጨፈለቃል ወይስ የኃይል አሸንፎ ይወጣል? ያጠገኘው የስብሃት ሻንጣ ተሸካሚ የስብሃት ይዝም ወይም ራሱን ከነፃነት ታጋይነት ወደ ገዢ ፓርቲነት ከገዢ ፓርቲነት ወደ ገዢ መደብነት የተቀየረው የስብሃት ነጋ ፋሚሊ አሸንፎ ዳግም ይወጣሉ የሚለውን እንግዲህ የምናየው ይሆናል ማለት ነው በዚህ ሂደት ኤርትራ ኢንተረስቱን ለማራመድ ከሚፈለገው በላይ ርቀት ሄዷል። ከኤርትራ ጋር አብሮ ለመስራት ጥረት እያደረገ ያለው የስብሃት ነጋ ፋሚሊም አብሮ ከሚፈለገው በላይ ርቀት ሄዷል። የሪፎርም ኃይል የሆነው የነጌታቸው ቡድን መግለጫ እያወጣ ነው። ያንን ጥገኝ ኃይል እያገደ ነው ያለው። ሻዕቢያ ኃይሉን እያሰረገ እያስገባ ነው ደህንነቶችን ታጣቂዎችን እያስገባና መረጃዎች እየወጡ ነው ያለው። በዚህ ሂደት የኢትዮጵያ በኩል ደግሞ ትግራይ ላይ ያለው የተወናበደ አካሄድ የኢትዮጵያ መንግስት የሚኖረው ጣልቃ ገብነት የተወናበደ አካሄድ እንዳይፈጥር ቀስ ብሎ እግሩን እየጎተተ ነው ያለው። ከዛ ውጭ ከኤርትራ ጋር ወደ ጦርነት ለመግባት ከበቂ በላይ ምክንያቶች ሞልቶ ፈሷል። አንጭ ግዛት ይዟል ግዛት መያዙን ከዚህ በፊት ለዓለም አቀፉ ማህበረሰብ ነበር ማሳወቅ ከባድ የነበረው። አሁን የአውሮፓ ህብረት ውጣ እያለው ነው። የተባበሩት መንግስታት ስብሰባ ላይ የኤርትራ ሰራዊት ትግራይ ላይ ትግራይ ግዛት ውስጥ ኢትዮጵያ ግዛት ውስጥ ገብቶ የሰብአዊ መብት ጥሰት እየፈጸመ ነው፣ በአስቸኳይ ይውጣ ብሏል። የተባበሩት መንግስታት የኢትዮጵያ መንግስት ነው ኬፕት ሳይለንት ዝም ያለው። አውሮፓ ህብረት ያን ብሏል፣ አሜሪካያን ብሏል፣ እንግሊዝ፣ ፈረንሳይ፣ ቤልጅየም፣ ስዊዘን መላ መላ አውሮፓውያን ምዕራባውያን፣ የአሜሪካ መንግስት ይህንን እየጠየቀ ነው። የኢትዮጵያ መንግስት በዝምታ ነው ያየው። በዝምታም ብቻም አይደለም። እኛ ሆም ብለን አንወጋም፣ ማንንም አንወርም አንዋጋም። ሲጀመር በምንዋጋበት ቀን በምንዋጋበት ጊዜ ገንዘብ ሌላ የልማት ስራ እንሰራለን። የሱዳን ሀይል በብሪት ተነሳስቶ የኢትዮጵያን ግዛት ይዟል። ድርድር እናስቀድማለን። ለምን ያህል ጊዜ? ለአንድ ዓመት ነው? ለሰባት ዓመት ነው? ለሰባ ዓመት ነው? ድርድር ግን ይቀድማል። ግዛቱን ግን ይለቃል። ሻቢያም የኢትዮጵያ ግዛትን ይዟል። መልቀቅ አለበት፣ ግን ድርድር ይቀድማል። ነገር ግን ከሚገባው በላይ ተለጥጦ ሻቢያ እንዳልኳችሁ ጦርነቱን እንግዲህ ሰከንድ ጀነሬሽን ላይ ነው ያለው። በቃ ኮምባት እግረኛ ወታደር ይዞ ታንክ እያንጋጋ ስናይፐር የቡድን መሳሪያ በእግረኛ በሰልፍ ምሽግ ውስጥ ገብቶ አእምሮ እንደዛ ነው የሚያስበው። ሻቢያ የውጊያ ሜንታሊቲው እንደዛ ነው። የኢትዮጵያ መንግስት ያለበት የውጊያ እድገት፣ የውጊያ ፍላጎት፣ የውጊያ አዝማሚያ ከሻቢያ ፍላጎት ጋር ፍጹም የተለያየ። ሻቢያ አሁንም የሆነ ጾረና ላይ ምሽግ ቆፍሮ ካብክቦ በዛ በቃ በጭኋ ተራራ ላይ አድርጎ ያን ቆርጦ ከላይ የሆነ ሰው ዲሽቃ ስናይፐር አስቀምጦ እንደዛ የሚባል የለም። ሲጀመር ታንኮችህ መድፎችህ በድሮን ይወድማሉ። ቴክኖሎጂ ነው። ውጊያውን አየር ኃይል ነው የሚወስነው፣ ሳይበር ዋርፌር ነው የሚወስነው። የኢትዮጵያ መንግስት ዝግጅት እሱን ነው ዲተር ማድረግ። ጦርነትን የሚወደድ አይደለም የሚፈለግ አይደለም ያ ነው ሂደት። በዚህ ሂደት እንግዲህ በዛሬ ሁለት አሁን ከ30 ደቂቃ ከ40 ደቂቃ በፊት የትግራይ ክልል ጊዜያዊ አስተዳደርም እርዳታ ጠይቋል። የፌደራል መንግስት እንግዲህ በደንብ ይህኛው ጥገኛው ኃይል ከሻቢያ እርዳታ ጠይቆ የሻቢያን እርዳታ ሙሉ ለሙሉ እያገኘ ነው። ተራማጁ ኃይል፣ በጌታቸው ረዳ የሚመራው ኃይል የፌደራል መንግስቱን እርዳታ ጠይቋል። የፌደራል መንግስቱ ብቻ አይደለም እርዳታ የጠየቀው። የፕሪቶሪያ ስምምነት ባለድርሻ አካላት ስቴክሆልደሮችን፣ አፍሪካ ህብረትን፣ አሜሪካውያንን፣ አደራዳሪዎችን ለምን ይሄ ጦርነት የትግራይ ህዝብ ዳግም ወደ ጦርነት እየገባ ነው? የትግራይን ህዝብ ህልውና ያው በኮቴሽን ውስጥ አስገቡልኝ። የትግራይ ህዝብ ህልውና የሚለውን እሱን ለመጠበቅ የፖለቲካ አመለካከት፣ ዘር፣ ብሄር ቋንቋ ፕሮፌሽናል የትምህርት ዝግጅት ወዘጠረፈ ጠረፈ ሳይለይ ህልውናችንን እናስከብር ብሎ የወጣውን የትግራይ ሰራዊትን እሱም በኮቴሽን ይግባ፣ ለአንድ ጠባብ ቡድን እየዋለ ነው። ይህን መመከት አለብን የሚል ጥሪ አውጥቷል። ብሎ ብሎ ደግሞ የጦርነት መጨረሻ ላይ አንጋይድድ ነው እዚህ ጋር ሲደረስ እናቆመዋለን በሚባልበት ደረጃ ላይሆን ይችላል። በመጠለያ ካምፕ ያሉት ተፈናቃዮች እነሱ በቂ ናቸው። ሌላ ተፈናቃይ ማምጣት የለብንም። የትግራይ ህዝብ ከጦርነት ስሜት ከግጭት ስሜት ገና ባላገገምበት ሁኔታ ወደ ጦርነት መልሶ ለማስገባት ጥረት እየተደረገ ነው። የትግራይ ክልል ጊዜያዊ አስተዳደር ለመደገፍ ደግሞ የፌዴራል መንግስት የግድ ጣልቃ ማስገባት አለበት። የታገዱ ሰዎች ነበሩ ብያቸዋለሁ። እነዚህ ሜጀር ጄኔራል ዮሐንስ ወልደ ጊዮርጊስ፣ ሜጀር ጄኔራል ማሾ በየነ፣ ብርጋዴር ጄኔራል ምግበይ ሀይለ እንዲሁም ደግሞ የጸጥታ ኃላፊውን እነሱ ታግደዋል። የትግራይ ጊዜያዊ አስተዳደር ጸጥታ ኃላፊ ታግደዋል። ነገር ግን ምክትል ፕሬዚዳንቱ ሌተናል ጀነራል ጻድቃን ኖ ያልሾምካቸውን አታግድም፣ አልቀበሎም፣ ህገወጥ ነው። በዚህ ሂደት እነዚህ የታገዱ ሰዎች አክት እንዳያደርጉ ፋንክሽናል እንዳያደርጉ የፌዴራል መንግስቱ ጣልቃ እንዲገባ ነው ጥሪ ያደረገው። ምናልባት የትግራይ ጊዜያዊ አስተዳደር መግለጫ አስተዳደሩ የትግራይ ጦር አዛዦች ከተልኮ ውጭ የአንድ ጠባብ ቡድን የትግራይ ጦር አዛዦች ከተልኮ ውጭ የአንድ ጠባብ ቡድን የስልጣን ጥም ለማርካት በማለት ግልጽ መፈንቅለ መንግስት ለማድረግ እየተንቀሳቀሱ ቆይተዋል ያለ ሲሆን በዚህ ሳምንትም በዚህ ሳምንትም በተመሳሳይ በሰሜን ምስራቅና በደቡብ ግንባር አዛዦች እንቅስቃሴው በከፋ ሁኔታ ተባብሶ ቀጥሏል ይላሉ እንግዲህ መግለጫው ይህንን አደገኛ እንቅስቃሴ እንዲያስቆም ለአጠቃላይ ጦር አዛዥ ሌተናል ጀነራል ታደሰ ወረደ ትእዛዝ ቢሰጥም፣ ቅድም ያልኳችሁ ነው፣ የጥፋት ድርጅቱን ማስቆም አልቻለም። ማስቆም አልቻለም ብቻም ሳይሆን እንደውም ተባባሪ ነው። የጥፋት ድርጅቶች ተባብሰው በቀጠሉበት በአሁኑ ሰዓት በሲቪሎች ላይ ያነጣጠረ ጥቃት እየተፈጸመ ነው። ትናንት አዲ ጉዶም ላይ በጣም ከፍተኛ ጉዳት ነው የደረሰው። በጣም በማስ እየታሰረ ነው በሲቪሎች ላይ አነጣጠር ጥቃት እየተፈጸመውና ከላይ እስከታች ያለውን የመንግስት መዋቅር የማፍረስ እንቅስቃሴዎች ቀጥለዋል። የትግራይ ጦር የበላይ አዛዦች የኋላ ቀሩን ቡድን ፍላጎት ለማሟላት ሲሉ መንግስት እንዲፈርስ እንዲሁም የፕሬቶሪያ ስምምነት በይፋ እንዲጣስ በማድረግ የትግራይን ህዝብ ዳግም ወደ ጦርነት እያስገቡት ነው። የፌዴራል መንግስት በትግራይ ጸጥታ ኃይል ስም የሚንቀሳቀሱት አዛዦች የአንድ ኋላ ቀርና ወንጀለኛ ቡድን ተላላኪዎች እንጂ የትግራይ ህዝብና ጊዜያዊ አስተዳደሩን እንደማይወክሉ በመረዳት አስፈላጊ እርዳታ ማድረግ አለበት። ከዚህ ባሻገር የፕሪቶሪያ ስምምነት በይፋ ሲፈርስና የትግራይ ህዝብ ዳግሞ ወደ እርቅ ሲገባ ዝም ብሎ ሊመለከት አይገባውም እያለ ይቀጥላል ማለት ነው። ትናንትም እንግዲህ ምና አይታችኋል በእንግሊዝኛ መልእክታቸውን አስተላልፈዋል። ያው በእንግሊዝኛ አስተላለፍ ተደራሽ የሚሆነው ለዓለም አቀፉ ማህበረሰብ ማለት ነው። በዚህ ሁኔታ እንግዲህ በኤርትራ ጥገኛ ቡድኑን ለመደገፍ ከበጪ በላይ እየተንቀሳቀሰ ነው። ይሄ ሪፎርም በሪፎርም ላይ ያለው ቡድን ደግሞ የሰላም አማራጭን፣ የትግራይ ህዝብን ተጠቃሚነት ለማረጋገጥ ጥረት እያደረገ ነው። ይሄንን የጌታቸው ረዳ ቡድን በደንብ በሚዲያ በደንብ መሬት ላይ መዋቅሩን ባለችውን ጊዜ ተጠቅመው ህዝቡን አወያይቶ ወጣቶቹን የትግራይ ህዝብ የጸጥታ መዋቅር ውስጥ እንዲከተለው አድጓሉ። ኔ ደጋግሜ ሌተናል ጀነራል ታደስን ተሸክሞ መዋቅር መራለው ማለት አግባብ አይደለም ብያለሁ። ትናንትም እንዲሁ ምናልባት ለማስተዋስ ብዬ ከዩኒቲ ኦፍ ዳይሬክሽን ከዩኒቲ ኦፍ ኮማንድ ከሚባሉ ሲምፕል ማኔጅመንት ኮንሴፕቶች አንጻር ብንመዝነው እንኳ ትክክል አልነበረም የሚል እምነት አለኝ። እንግዲህ የፌዴራል መንግስቱ ምን አይነት ምላሽ ይሰጣል የሚለውን ደግሞ ወደ እናንተ የማደርስ ይሆናል። ሌላው እንግዲህ ምናልባት በዚህ ሰዓት ቢደርሳችሁ ብዬ የማስበው የሶማሊያ መንግስት አስራ ሁለት የሚዲያ አስራ ሁለት የዌብሳይቶችንና የሚዲያ አውትሌቶችን መዝጋቱን አሳውቋል። ከዚህ በፊት ከወር በፊት ወደ ሰላሳ የሚደርሱ የሚዲያ አውትሌቶችን ማሰራጫዎችን መዝጋቱን ከሻቢያ ጋር ሊንክ ያላቸው እነዚህ ተነስ ግጭትን የሚቀሰቅሱ ሀሰተኛ መረጃ የሚያሰራጩ በዋናነት ደግሞ የሽብር ቡድኑን የግጭት የሽብር ቡድኑን የፖለቲካ ፍላጎትና ዓላማ በተሰሳተ መልኩም እንዲሁም ደግሞ ፕሮፓጋንዳ የሚነዙትን በሙሉ ከሚዲያ ላይ ያወርዷቸዋል። ምናልባት ሂራን ኦንላይን ዛሬ ማርች 12 25 ላይ ያወጣውን ብታዩት ሶማሌ ገቨርመንት ሸት ዳውን ቴር ሚዲያ ውትሌት ሊንክ ቱ አልሸባብ ግሩፕስ በሚል ከዚህ በፊት ያ ሰላሳ ፕላስ በላይ አልሸባብ ጋራ ግንኙነት ያላቸውን አግዶ ነበር፣ መንግስት ባወጣው መግለጫ። በነገራችን ላይ የሀገሪቱ የሶማሊያ ሴኩሪቲ ኤንድ ሳይበር ኤጀንሲ የሶማሊያ የደህንነትና የሳይበር ኤጀንሲ ምንድን ነው ያወጣው መግለጫ የሚለው ምንም አይነት ከሽብርተኞች ጋራ ግጭት ከሚያስነሱት ጋራ ግንኙነት ያላቸው ወይንም ግጭትን፣ ሽብርን፣ ቫዮለንስን አጂቴት የሚያደርጉ የሚያነሳሱት በሙሉ ላይ ምንም አይነት ትግስት እንደሌለው መግለጫ ወጥቷል። ያው ይህንን ለየት ያመጣሁት ምንድነው፣ በተመሳሳይ ኢትዮጵያ ውስጥም ይሄ ነገር መተግበር መቻል አለበት ወይንስ ምንድነው የሳይበር ሴኪዩሪቲ አፓረሳችን አቅም አቅም የለውም እንዳላችሁ፣ በጣም ከሚገባው በላይ አቅም ተገንብቷል። ግን ያለ አቅም ካልሰራ በየቀኑ ተነስ ታጠቅ ተኩስ፣ እንደዚህ ግደል፣ ሰራዊቱ ከዚህ ወደዚህ እየተንቀሳቀሰ ነው፣ ዝረፍ፣ ወዘተረፈ የሚሉ ሀያ አራት ሰባት ግጭትን ሀያ አራት ሰባት ውሸትን፣ ፕሮፓጋንዳን የሚያሰራጩ አሉ። እነሱ ዳውን መደረግ መቻል አለባቸው። በነገራችን ላይ ሀሳብን በነፃነት መግለጽና ግጭትን በነፃነት መሸጥ አገር ማፍረስ የተለያየ ነው። እኔ በቃ በአደባባይ የለም ከኤርትራ ጋር ወግነት ዋጋ ተብሎ በሚዲያ እየተሰበከ ያ ሚዲያ ብሮድካስት እንዲደረግ መፍቀድ ትክክል ነው ብዬ አላምንም። ኦፍኮርስ መዝጋቱ እነዛን የውሸት ማሰራጫ ሚዲያዎችን ተጽዕኖ የፈጠሩ ያስመስላቸዋሉ ዘተረፈ የሚል ሌሎች ደግሞ ሪቨርስ ሳይኮሎጂካል ወርፌሮች አሉ። ኤንዌይስ እንግዲህ እሱን ማየት ያስፈልጋል የሚል እምነት አለኝ። ከአሰብ ጋር ተያይዞ አሰብ ለሳውዲ አረቢያ ሊሰጥ ነው ከሚለው መረጃ ጋር ተያይዞ፣ ወይም መልቲ ቢሊዮን ዶላር አውጥቶ ሳውዲ አረቢያ ሰብን ልታለማው ትችላለች ከሚለው መረጃ ጋር ተያይዞ የግል ምልከታዬን በጋ ዕለታዊ ምሽት የማጋራቸው ይሆናል። ከዛም ባለፈ ኢትዮጵያም በጂኦ ፖለቲክሱ ላይ መጫወቻ ብዙ ቁልፎች አሏት። ለምሳሌ ሳውዲ አረቢያ ያንን አድርጋለሁ ካለ ሳውዲ አረቢያ ከኳታር ጋር ያለው ግንኙነት ይታወቃል። እኛ ኳታርን ወደ እኛ ማምጣት እንችላለን። ደፍነትሊ ሳውዲ አረቢያ አምስት ሳንቲም ኤፔኒ አሰብ ላይ ኢንቨስት ያደረጉ ለምሳሌ በጣም ወደ እንቁጠራቸው ጀርመን፣ ፈረንሳይ፣ ስፔን፣ ጣሊያን፣ ራሱ ሳውዲ አረቢያ ኮ ኔቪ ቤዝ ያለው ጅቡቲ ነው። ለምን እንግዲህ ለምሳሌ ኤርትራ አንድ የተሻለ ግንኙነት አለው ተብሎ ሳይኮሎጂ ነው አለው ተብሎ የሚታሰብ ከራሺያ ጋር ነው ሄዶ ራሺያን እንዋጋ እንጂ ምንድን ነው ፑቲን ጦርነት አውጅ ምዕራባውያን እንቅጠማቸው ምናምን ብሎ ነበር ታስታውሳላችሁ ኢሳይያስ አፈወርቂ ራሺያ እንኳን ኔቪ ኤርትራ ውስጥ አላቋቋመ ፖርት ሱዳን ላይ ነው የሄደው ለምን ቢመጣ ለምሳሌ ኦ በተመሳሳይ ግብፅ ወታደራዊ ጣቢያ ሶማሊያ ውስጥ አቋቁማለሁኝ ብለዋል። በዋናነት አላማው የማቋቁመው ወታደራዊ ጣቢያ የሶማሊያ የጸጥታ ኃይሎችን ለማሰልጠን ወታደራዊ ጣቢያ አቋቁማለሁ ብለዋል። እሱን እንግዲህ መከታተል ይጠበቅብናል። ለኋላዊ አገር መሆን ቀር እንደተጠበቀው ነው። ግን በኪሎ ሜትር ርቀት ቻይና፣ ጃፓን፣ ጣሊያን፣ ሳውዲ አረቢያ፣ ስፔን፣ ፈረንሳይ እነዚህ ሀገራት በኪሎ ሜትር ርቀት ጅቡቲ ውስጥ ኔቪ የጦር ሰፈር ሲኖራቸው አንዳቸውም አንዳቸውም ግን ኤርትራ ውስጥ የላቸውም። ለምን? ይሄ አንዳንድ የሚነገሩ አሉ። ኦፕንሊ በቃ እንደዚህ እንደዚህ እየተደረገ ነው የሚባል። የኢትዮጵያ መንግስት የሰኪሪቲ ጉዳይ አለው፣ የደህንነት ጉዳይ አለው። አለም እኮ ያውቃል። የትኛውም ሀገር እኮ ከ2353 ኪሎ ሜትር ጠረፍ ውስጥ ሲሄድ እንዴት ዋና ሀገር ኤፖርት ምናምን የሚመለከተው ጉዳይ እንዴት ሰደዳቸው ብሎ ይጠይቃል እኮ። ይህ ግዙፍ ሀገር የ130 ሚሊዮን የሆነ ህዝብ በአለም አቀፍ የሰላም ጥበቃ ውስጥ ከነ ምናምኑ ከነ ድክመቱ ቢሆን ትናንትም ኮንጎ የዘመተ ትናንት ባያድግም ጊዜ ዳርፉር ሄደ የለም እኮ ማለት በየትኛውም ሀገር ሂዱ ላንድ ሎክድ የሚባሉ ሀገራትን እዩ ከባህር በር በስልሳ ኪሎ ሜትር ርቀት ቁጭ ብለው ላንድ ሎክድ የሆኑ ሀገራት የሉ ጆርዳን የሚባለውን ሀገር እኮ ሳውዲ አረቢያ የቀይ ባህር ተዋሳኝ ያደረገች እኮ ተስማምቶ ነው አስራ ዘጠኝ ስልሳ አምስት ላይ ተስማሙ ስምምነቱን እዩት ግቡና ኢንተርኔት ላይ በምላሹ መሬት ሰጣ ጆርዳን ለሳውዲት አረቢያ ከዛ በአቃባ በኩል የቀይ ባህር ተዋሳኝ የሆነች ጆርዳን። ሳውዲት አረቢያን ማስረዳት መቻል አለብን። የእኛ ዲፕሎማሲያችን ይታወቃል። የኢትዮጵያ ዲፕሎማሲ ሆኖ የኖረው የማትፈልገውን ሰው ዞር አርገህ ለምን ሸዋት መራሽ ኢህአዲግ ስለ ሀገር የሚጨነቅ አልነበረም። የሰባት ነጋን ያንን አንድ ፋሚሊ ጥቅም ማስከበር ነው። ብሔራዊ ጥቅም ማለት በቃ እሱ ነው የነበረው። የዲፕሎማሲ ዲስኮርሳችን መቀየር መቻል አለበት። የሆነ እዚህ ማየት የማትፈልገውን ወይንም የሆነን ደካማ ሁሉ ከየቦታው የመጣን ደካማ አምባሳደር እያደረግን መሾም የለብንም። ሳውዲት አረቢያን ማስረዳት መቻል አለብን። የገጠመን ይሄ ነው። ሶስት መቶ ዘጠና ሪዞሉሽን አምስት ያለ እናንተ አምጥታችሁ ቢሊዮን ዶላር አውጥታችሁ እንኳን ብትሰሩት ድንገት ዛሬ ያለው ትውልድ ላይችል ይችላል። ነገ ግን ሌላ ትውልድ ይመጣል። የዛሬ ሀያ ዓመት የዛሬ ሰላሳ የሚፈጠረው አይታወቅም ግጭትን። ይህን ማስረዳት መቻል አለብን። እናንተ ለጆርዳን ያረጋችሁትን እኛም ከኤርትራ ጋር እንድናደርገው እርዱን፣ ደግፉን እንዲያውም የእናንተን ያህል ያደራድረና ችግሩን ሊረዳ የሚችል ሀገር የለም ብለን ማሳምን መቻል ተጠበቅብናል። ያ ማለት ኤርትራዎች ወይም ኤርትራ አማተር የሆነ የሳይኮሎጂካል ዋርፌር አካል እኛን ብትነኩን ግብፅ ከጀርባ አለ። ያው ግብፅ እንኳን የሚታወቅ ነው። ግብፅ ይደግፈናል፣ ሳውዲ አረቢያ አለ። ሳውዲ አረቢያ ደግሞ ከጀርባው ያሰልፈው አይላል። እኛም ልንጫወትባቸው የምንችላቸው ጉዳዮች አሉ። በዚህ ዙሪያ ላይ አሰብና ሳውዲት አረቢያ የሚል አንድ ርስ ጨምረን ከኳታር ጋርም ከኦማን ጋር አያይዘን በጋ ጥለታዊ ምሽት ወደ እናንተ ፕሮግራም ይኖረናል። ኢትዮጵያ በክብር ለዘላለም ትኖር። ተንክ ዩ